ልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ የሚዲያ ዳሰሳ ዝግጅታችን ነው። በዛሬው የሚዲያ ዳሰሳ ዝግጅታችን ከሀገር ውስጥ የደቡብ ሱዳኑ ፕሬዚደንት ሳልቫኪር መያርዲት በኢትዮጵያ ስላደረጉት ይፋው የስራ ጉብኝት እንደዚሁም ደግሞ በዚህ ሳምንት ውስጥ ቃለ መሀላ ስለፈጸሙት የሶማሊያው ፕሬዚደንት ፋርማጆ ሰፊ ትንታኔ ለእናንተ እናደርሳለን። ከእነዚህ ሁለት አበይት አጀንዳዎች በተጨማሪም የተለያዩ ሀገር ውስጥና የውጭ መገናኛ ብዙሃን የተመለከቷቸውን አጫጭር ጉዳዮች ለእናንተ እናደርሳለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሆናቸው ታየና አበባዩ የዛሬውን የሚዲያ ዳሰሳ ዝግጅታችንን ወደ እናንተ እያደረስን እንግዲህ ለሚቀጥሉት 25 ደቂቃዎች አብረናችሁ እንቆያለን። ሆናቸው እንኳ እንደና መጣ እንኳ እንደና ቆየኛል። እንግዲህ የሀገር ውስጥና የውጭ የተለያዩ የመገናኛ ብዙሃን የተለያዩ አጀንዳዎችን በፊት ለፊት ገጻቸውም እንደዚሁም ደግሞ የብሮድካስት ሚዲያቸውም ለአድማጭ ተመልካቾቻቸው ሰፊ ዘገባዎችን ሲሰጡባቸው ከነበሩ አጀንዳዎች ውስጥ የደቡብ ሱዳኑ ፕሬዚደንት ሳልቫኪር ማያርዲት በኢትዮጵያ ያደረጉት የሶስት ቀን የስራ ጉብኝት እንደዚሁም ደግሞ በዚህ የሶስት ቀን የስራ ጉብኝታቸው ወቅት የደረሷቸው ስምምነቶችና አጠቃላይ በቀጠና ውስጥ ሊኖረው ስለሚችለው ፖለቲካዊ አንድምታ፣ ምጣኔ ሀብታዊ አንድምታ ሰፊ ትንታኔን ይዘው ይወጡ ይገኛሉ። በጣም በርካታ የመገናኛ ብዙሀን ኦላፍሪካን ድረ ገጽ እንደዚሁም የኢትዮጵያን ሄራልድ አዲስ ዘመን ጋዜጣ በጣም በርካታ የህትመት ሚዲያዎችና የብሮድካስት የመገናኛ ብዙሀን ሰፊ ሽፋንን የሰጡት አጀንዳ ሆኗል የሳልቫ ኪር ማያርዴት ጉብኝት። በሶስት ቀናት ጉብኝታቸው ከነዚህ አንተ ከገለጽካቸው የሚዲያ ውጤቶች በተጨማሪ የቱርኩ አናዱሉ እንዲሁም ደግሞ የሱዳን ትሪቡንም ሰፊ ዘገባዎችን በድረገጾቻቸው ይዘወጠዋል። ለምሳሌ የሱዳን ትሪቡን በድረገጹ ይዞት ከወጣው ዘገባ ውስጥ የኢትዮጵያና የደቡብ ሱዳንን ግንኙነት የበለጠ ለማጠናከር የሚያስችል የሁለትዮሽ ግንኙነታቸውን አሁን ካለበት ወደፊት ሊያራምድ የሚችል ስምምነት ማድረጋቸውን አስነብቧል። የፕሬዚዳንቱ ቃል አቀባይ አትኒዊክ አትኒን በመጥቀስ ሱዳን ትሪቡን በዘገባው እንዳስነበበው በኢትዮጵያና በደቡብ ሱዳን መካከል ያለውን የሁለትዮሽ ግንኙነት በምጣኔ ሀብታዊ በተለይም ደግሞ በጸጥታ ጉዳዮች ላይ የበለጠ አንድነታቸውን ለማጠናከር የሚያስችል ስምምነት መፈራረማቸውን አስነብቧል። ሁለቱ በተለይም ደቡብ ሱዳንና ኢትዮጵያ በጋምቤላ በኩል የኑዌር ጎሳ አባላት አሉ። በሱዳን በደቡብ ሱዳን የሚገኙ እንዲሁም ደግሞ በኢትዮጵያ ውስጥ የሚገኙ የእነዚህ ሕዝቦች ደግሞ የሁለቱን ሀገራት የህዝብ ለህዝብ ግንኙነት የበለጠ ማስተሳሰር እንደሚችልም በዘገባው አስነብቧል። የሱዳን ትሪቡን ምናልባት እኔም በተመሳሳይ የዥኖዋ ዘገባን እየተመለከትኩ ነበር። ኢትዮጵያና ደቡብ ሱዳን በተለይ ወደ ስምንት አካባቢ የሚደርሱ ስምምነቶችን ስለመፈጸማቸው ይገልጽና በርዕሱ ከዛም በኋላ ግን አሁን የደቡብ ሱዳኑ ፕሬዚደንት ሳልቫኪር ማያርዲት አዲስ አበባ ይፋዊ የስራ ጉብኝት ማድረጋቸው በሁለቱ ሀገራት መካከል ከዚህ በፊት የተደረሰ በ ሞመራንዶም ኦፍ አንደርስታንዲንግ የሚባል የጋራ መግባባት ሰነድ አለ፣ የተፈረመ ስምምነት አለ። በተለይ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንደምናስታውሰው ባለፈው ጥቅምት ወር ላይ በጁባ ይፋው የስራ ጉብኝት አድርገው ነበር። በዛን ወቅት የተፈጸሙ ስምምነቶች አሉ። እነዛ ስምምነቶች ደግሞ በዋናነት ተፈጻሚ እንዲሆኑ የሚያስችል ጉብኝት ነው የአሁኑ የሳልቫ ኪር ማያርዲት ጉብኝት ይላል። በዋናነት ደግሞ ሊሰራባ ሊሰራባቸው ይችላሉ ተብሎ የሚታሰቡ ስምምነቶችን ሲጠቅስ አንደኛው የመንገድ ስምምነት ነው። እንደሚታወቀው ደቡብ ሱዳንና ኢትዮጵያ በድንበር ብቻ ሳይሆን ህዝብ ለህዝብ ትስስራቸው እንዲሁ የጠነከረ መሆኑ ይታወቃል። በዚህም በሁለቱ ሀገራት መካከል ያለውን በተለይ የመንገድ መሰረተ ልማት በማስፋፋት በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ ማጠናከር የሚቻልበትን መንገድ የሚያመቻች ይሆናል ሲል ነው እንግዲህ ጅኗ በዘገባውም ይፋ ያደረገው። ከዚህ በፊት ኢትዮጵያ በኢጋድ ውስጥ በተለይ በ2014ና በ2015 በኢጋድ አማካኝነት ይካሄድ የነበረውን የደቡብ ሱዳን የተፋላሚ ወገኖችን ድርድር በመሪቷን አይነት ስለመምራቷ ጠቅሶ ዘገባው አሁን ያስምምነት እግ እንግዲህ በሀገሪቱ ዛሬም ድረስ በህዝቦቿን ለከፋ ችግር እየዳረገ የሚገኘው ግጭት መፍትሄ ያገኝ ዘንድ ሁለቱ መሪዎችም በተለይ ፕሬዝደንት ሳልቫ ኬር ማያርድት ና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰፋ ያለው ውይይት ስለማድረጋቸው ነው የዘገበው። አናዶሎ ኤጀንሲም በተለይ ከጋምቤላ ፓጋክ ፓሎግ ና ከዲማ ራድ ቦምቦር የሚሰኙ ቦታዎችን ድረስ የሚያገናኝ መንገድ ግንባታ ለመፈጸም ሁለቱ ሀገራት ስለመስማማታቸው ይፋ አድርጓል። እንደዚሁም ደግሞ ድንበር ተሻጋሪ የባቡር መስመር ፕሮጀክትም የሚገነባበት ቀጣይ እቅድ አቅጣጫም ስለመቀመጡ ነው እንደዚሁ በዘገባው ይፋ ያደረገው። በቀጣይነትም በሁለቱ ሀገራት መካከል ያለው ግንኙነት ይበልጥ ለማሳደግ ና የተሻለ ግንኙነት እንዲኖራቸው የጋራ ኮሚሽን ለማቋቋም ስለመስማማታቸው ይህ የጋራ ኮሚሽንም ከሁለቱ ሀገራት መሪዎችና በከፍተኛ ዲፕሎማቶች ተካተውበት በድንበር አካባቢ የሚታዩ ግጭቶችን እንደዚሁ ቀድሞ መከላከል የሚቻልበትን መንገድ የሚያጠናክር ይሆናል ሲል ነው እንግዲህ በስፋት በዘገባው የሚያነሳው ማለት እንችላለን። እንግዲህ እንደሚታወቀው አሁን የሁለቱ ሀገራት መካከል የተፈረመው ስምምነት በደቡብ ሱዳን በኩል 100 ሺህ በርሚል ነዳጅ የሚያጣራ መሰረተ ልማት እንዲቋቋም የሚያደርግና ከዚህ ነዳጅ ደግሞ ከነዳጅ ሽያጩም ኢትዮጵያ ተጠቃሚ የምትሆንበት መንገድ በተለይ የመንገድ መሰረተ ልማት በኩል የሚያጋጥመውን ሳንካ ለመፍታት የሚያስችል እንደሆነና ዘርፈ ብዙ ጠቀሜታዎች እንዳለው ነው። እንግዲህ እነዚህ የመገናኛ ብዙሃንም የዘገቡት የሱዳን ትሪቡን ዘገባ እንደሚለው በተለይ ከስምምነታቸው ውስጥ አንተ ከጠቀስካቸው በተጨማሪ ማለት ነው፣ በኢትዮጵያ እና በደቡብ ሱዳን ውስጥ የሚንቀሳቀሱ የተቃዋሚ ሀይሎች አሉ ከነ ዚህ ኃይሎች ውስጥ አንዱ የሌላውን ሀገር ታጣቂ ቡድኖችን ማለት ነው እነዚህን ታጣቂ ቡድኖችም አንደኛው ሀገር ላለማስተናገድ ስምምነት ላይ መድረሳቸውን የተለያዩ ድረገጾች አናዶሉን ጨምሮ የሱዳን ትሪቡንም አስነብቧል። አበበ፣ ሌላው በሚኒስትሮች ደረጃም እየተገናኙ የሚወያዩባቸው መድረኮች እንዲሁም ደግሞ የሕዝብ ለሕዝብ ትስስሩን ማጠናከር የሚያስችል ኮሚቴ እንዲዋቀርም ከስምምነት የደረሱባቸው አበይት ርዕሰ ጉዳዮች ናቸው። ያው የኢንቨስትመንትና የንግድ ስምምነቶች ባለፈው ጁባ ላይም ጠቅላይ ሚኒስትር ሀይለ ማርያም ደሳሌ በተገኙበት የተደረሱ ስምምነቶች ደግሞ ወደ ተግባር የሚገቡበትም ስምምነት ላይ የደረሱባቸው ከሰሞኑ ሳልቫኪር ማያርዴት በጉብኝታቸው ከጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ጋር የተፈራረሙባቸው አበይት እርሰ ጉዳዮች እንደነበሩ ነው የሱዳን ትሪቡንም፣ የአናዱሉ፣ እንዲሁም ፋና ብሮድካስትም በድረገጹ ያስነበበ ዘገባ የሚያመለክተው። የሮይተርስ ዘገባ አንድ፣ ምናልባት እዚህ ላይ ማካከል ካለብን ምንድነው የሚለው በተለይ ሳልቫኬር ማያርዲትና ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ በጋራ ከተወያዩ በኋላ ጋዜጣዊ መግለጫ በሰጡበት ወቅት የተናገሩትን ጠቅሶ ነው የዘገበው የሮይተርስ። እንግዲህ ሮይተርስ ምንድነው የሚለው በተለይ በቅርቡ እንደሚታወቀው ሳልቫኪር ማያርዲት ወደ ግብፅ ተጉዘው ከግብፁ ፕሬዚደንት አብዱል ፈታ አልሲሲ ጋር ግንኙነት ስለማድረጋቸው ከዘገበ በኋላ በግብጽ ስለነበራቸው ጉብኝት አንስቶ ምን አይነት ዓላማ የነበረው ጉብኝት ነው ያደረጉት የሚል ጥያቄን አንስቶ፣ በተለይ ደግሞ የተለያዩ ማህበራዊ የመገናኛ ብዙሃንም በጣም በርካታ የሚባሉ እንደዚሁ ሚዲያዎችም የዘገቡት አንድ ዘገባ ነበር። ምናልባት የኢትዮጵያና የደቡብ ሱዳን ዲፕሎማሲያዊ ግንኙነት የመሻከሩ ምልክት ሊሆን ይችላል፣ ወደ ግብጽ ግንኙነት ጉብኝት ማድረጋቸው በሚል ያወጡትን ዘገባ ተንተርሶ ነው እንግዲህ ይህ ጥያቄ የተነሳው። እሳቸው ግን ምንም አይነት የዲፕሎማሲ ስህተት እንደሌለ እና ከኢትዮጵያ ጋር መልካም የሆነ ግንኙነት እንዳለ ደቡብ ሱዳን ይህ ደግሞ በድንበር ብቻ ሳይሆን በህዝብ ለህዝብ ግንኙነትም የተሳሰረ ግንኙነት እንዳላቸው ሁለቱ ሀገራት በግብጽ ያደረጉት ጉብኝትም ልክ በየትኛውም ሀገር የሚደረግ ዲፕሎማሲያዊ ጉብኝት ሁሉ ጥሪ ተደርጎላቸው ያደረጉት ጉብኝት እንጂ ሌላ የተለየ አጀንዳ እንደሌለው ገልጸው፣ ጠቅላይ ሚኒስትር አለማርያም ደሳለኝም የደቡብ ሱዳን መሪ የሚሆን የየትኛውም ሀገር መሪ በየትኛውም ሀገር የፈለገውን አይነት ጉብኝት ማድረግ ይችላል ሲሉ ይህንን ጉዳይ ስለመግለጻቸው በይፋ ዘግቧል ማለት ነው። ይሁን እንጂ አሁንም ግን እነዚህ የመገናኛ ብዙሃን አንድ አጽንኦት የሰጡት ጉዳይ ምንድን ነው? በአስር ሺዎች የሚቆጠሩ ሰዎች የተገደሉበት ከሁለት ሚሊዮን በላይ የሚሆኑ ዜጎች የደቡብ ሱዳን ዜጎች የተሰደዱበት አሁንም ከግማሽ በላይ የሚሆነው የሀገሪቱ ህዝብ በረሃብ ላይ የሚገኝበት የደቡብ ሱዳን ግጭት እልባት ካላገኘ የደቡብ ሱዳን ብቻ ሳይሆን የቀጠናው ፈተና መሆኑ ይቀጥላል። ስለሆነም እንደ ኢትዮጵያ ሁሉ ሌሎችም ሀገራት የሚያደርጉትን ርብርብ አጠናክረው የደቡብ ሱዳን ችግር፣ የደቡብ ሱዳን ቀውስ በአፋጣኝ ምላሽ የሚሰጥበት መንገድ ሊመቻች ይገባል ስለማለታቸው ነው። እንግዲህ እነዚህ የመገናኛ ብዙሃን በስፋት እየዘገቡ የሚገኘው ማለት እንችላለን ናቸው። ወደ ሁለተኛው አጀንዳችንን እንለፍና እንግዲህ በዚህ ሳምንት ሌላኛዋ የምስራቅ አፍሪካ ሀገር መልካም ዜና የተሰማባት ሀገር ማለት እንችላለን ሶማሊያ ነች። ሶማሊያ እንደሚታወቀው ለ26 ዓመታት ለ26 ዓመታት በእርስ በርስ ጦርነት፣ በግጭት፣ በረሀብ፣ በድርቅ በጣም በርካታ በሆኑ አሰቃቂ ነገሮች ነው የተለያዩ የመገናኛ ብዙኃን የሚያውቋት እኛም የምናውቃት ማለት እንችላለን። በሀገሪቱ የተፈጠረውን ችግር ደግሞ ለመፍታት ደግሞ በተለይ የአልቃይዳ ፊሌትድ የሆነው አልሻባብ በዚች ሀገር የሚያደርሰውን ችግር ለመቋቋም በሚል በአፍሪካ ሕብረት እንደዚሁም ደግሞ በአሚሶም አማካኝነት ማለት ነው በጋራ እንደዚሁም በተናጠል ደግሞ የኢትዮጵያ ወታደራዊ ኃይል ሲያደርግ የነበረው ጥረት ይታወሳል። እንግዲህ ይህን ጥረት ለማጠናከር በሚል ደግሞ የሀገሪቱ አጠቃላይ ተቋማትን የማጠናከር ስራን ይጠበቃል። በዚህ ሂደት ውስጥ ደግሞ እንግዲህ ምርጫን ማካሄድ ይችላለች ሶማሊያ በአንጻራዊነት ማለት ነው። አሁን አዲሱ የሶማሊያ ፕሬዚደንትም ቃለ መሃላ ፈጽሟል። የእሳቸው ቃለ መሃላ መፈጸምና የምስራቅ አፍሪካ ሀገራት በጣም በርካታ መሪዎች መገኘታቸው በበዓለ ሲመታቸው ላይ በቀጣይነት በሀገሪቱ ሊመጣ በሚችለው ጉዳይ ላይም የሰጡትን መግለጫ ተከትሎ የሀገር ውስጥ የኢትዮጵያ ማለት ነው እንደዚሁም ደግሞ የውጭ የመገናኛ ብዙሃንም ሰፊ ዘገባን ሰጠውታሉ ናቸው። አው እንግዲህ ዘጠነኛው የሶማሊያ ፕሬዚዳንት በመሆን ነው መሐመድ አብዱላሂ መሐመድ ወይም በቅጽል ስማቸው ፎርማጁ በሚል የሚታወቁት የበዓለ ሲመታቸውን ያከናወኑት። እንግዲህ ይህንን እዚህ ደረጃ ላይ ለመድረስ ረዥም ጊዜ ወይም እልህ አስጨራሽ የሚባል ተደጋጋሚ ምርጫዎች ሲሰረዙ ነበር የፕሬዚዳንታዊ ምርጫውን ለማካሄድ ማለት ነው። ያም ቢሆን ግን በስተመጨረሻ ሶማሊያውያን ተሳክቶላቸው ማለት ነው በጎረቤት ሀገራትም ጠንካራ ድጋፍ በሚባል ደረጃ በተለይም የሮይተርስ ዘገባ እንደሚያመለክተው ከሆነ የእነዚህ ሀገራት ድጋፍ ታክሎበት ሶማሊያውያን ፕሬዚዳንታቸውን እንዲመርጡ አስችሏቸዋል እንግዲህ የሞሐመድ አብዱላሂ መሐመድ ባለ ሲመት ሞቃዲሾ አውሮፕላን ማረፊያ አካባቢ ላይ ነው የተካሄደው 124 የሚሆኑ የሀገራት ተወካዮች ተገኝተዋል የፌዴሪ ጠቅላይ ሚኒስተር ጠቅላይ ሚኒስተር ሀይለማርያም ደሳለኝን ጨምሮ እንዲሁም ደግሞ የጅቡቲ የኬንያ የሌሎች ሀገራት ተወካዮችን በተገኙበት ነው በዓለ ሲመታቸውን ሲመታቸውን ያከናወኑት መሀመድ አብዱላሂ ማለት ነው። ነገር ግን ፕሬዝዳንቱ በዓለ ሲመታቸውን ሲፈጽሙ ቃል የገቡት ነገር አሉ። አንደኛው አልሸባብን በመዋጋት ረገድ ቁርጠኛ አቋም እንደያዙ፣ ሁለተኛው ደግሞ በተለይም ሶማሊያን መልሶ በማደራጀቱ ረገድ አሁንም ቁርጠኛ መሆናቸውን እነዚሁ ዘገባዎች ያስነብባሉ። በዋናነት ግን አሁንም ጠቅላይ ሚኒስትር ሹመዋል ፎርማጆ እኒህ ጠቅላይ ሚኒስትር በካቢኔው ወይም ደግሞ በሶማሊያ ፓርላማ ተቀባይነት ማግኘት ይኖርባቸዋል። ሁለቱ በሶማሊያ መካከል እስካሁን በነበረው ሂደት ውስጥ ለሀገሪቱ ምጣኔ ሀብታዊ እድገት ደካማ መሆን፣ ለህዝቦች አንድነት መፈራረስ በተለይም በሶማሊያ ውስጥ የሚገኙ የተለያዩ ጎሳዎች አሉ። የሁለቱ ጎሳዎች ጠቅላይ ሚኒስትሩና ፕሬዚዳንቱ የተለያዩ መሆናቸው ሶማሊያውያን አንድ እንዳይሆኑ ሲያደርጋቸው ቆይቷል። አሁን ግን ሁለቱም ከትልልቅ ጎሳዎች የመጡ ናቸው። ለምሳሌ የጠቅላይ ሚኒስትሩ ከሀዌይ ጎሳ ናቸው። ፕሬዚዳንቱ ደግሞ ከዳሩድ ጎሳ ናቸው። እነዚህ ደግሞ ሁለቱም በተለይ ጠቅላይ ሚኒስትሩ ተቀናጅተን እንሰራለን፣ ለሶማሊያውያንም አዲስ ነገር ይዘን እንመጣለን ማለታቸው በሶማሊያ አዲስ ተስፋን ይፈነጥቃል ተብሎ ነው የሚጠበቀው በሀገሪቱም እርቀ ሰላም ለማውረድም ጥረት እንደሚደረግ ነው። ሮይተርስ በዘገባው ያስነበቡ አቢ በነገራችን ላይ የአዲሱ በፕሬዚደንቱ በጠቅላይ ሚኒስትርነት የተሾሙት የሶማ ነዳጅ ኩባንያ ኃላፊ የነበሩት ሀሰን አሊ ካይሬ ናቸው። እንግዲህ ምናልባት ከዚህ በፊት የሚመጡ ፕሬዚደንቶች በተደጋጋሚ ይነሳባቸው የነበረው ጥያቄ ከዚህ ከካቢኔው ሹመታቸው ጋር ተያይዞ የሚነሳው ውዝግብ በጎሳ መሪዎች በኩል ተጥከተ ብዙ ጊዜ ተቀባይነት ያለማግኘት ጉዳይ ነው። ያ ደግሞ በሀገሪቱ በተለይ ከአልሻባብ ጋር የሚደረገውን ትግል አጠናክሮ ለማስቀጠል ትልቅ ችግር ስለመሆኑ ፕረስ ቴሌቪዥን ያወጣው መረጃ ያመለክታል። አይቢ ታይምስ የተሰኘውን የብሪታኒያ ድረገጽም እንደዚሁ እየተመለከትኩ ነበር በዓለ ሲመታቸውን ሲፈጽሙ በጣም በርካታ የሀገራት መሪዎች ተወካዮች ስለመገኘታቸው የኢፌድ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝን ጨምሮ ማለት ነው። በተለይ ኢትዮጵያ ለቀጠናው መረጋጋት ከምታደርገው ጥረት አንጻር አሁን ለአዲሱ የሶማሊያ ፕሬዚደንት የምታደርገውን ድጋፍም እንደዚሁ ለማጠናከር ቃል ስለመግባቷ መናገራቸውን እንደዚሁም ደግሞ ከኬንያው ፕሬዚደንት ኡሁሩ ኬንያታን በተመሳሳይ ከሶስት አስርት ዓመታት በኋላ ስኬታማ በአንጻራዊነት ስኬታማ ሊባል የሚችል ፕሬዚደንታዊ ምርጫን ማካሄዷ ሶማሊያ አሁን የሀገሪቱ ዜጎች ተስፋ እንዲ ያደርጉ ያስቻለ መድረክ በመሆኑ ያስቻለ እድል የፈጠረ እድል በመሆኑ ይህንን አጠናክሮ ለማስቀጠል ኬንያ ሁሌ ማጋር ለመሆኑ ዝግጁ ስለመሆኗ ተናግረዋል። ሌላው የጅቡቲ ፕሬዝደንት እስማኤል ኦመር ጌሌ ናቸው። እሳቸውም የሶማሊያ የቀድሞ ፕሬዝደንት ሀሰን ሼክ መሀመድ በተለይ በሶማሊያ የፌዴራል ተቋማት የተጠናከረ አቅም እንዲኖራቸው ላደረጉት ሚናና አሁን ደግሞ ሰላማዊ ሽግግር እንዲኖር ስለተጫወቱት አስተዋጽኦ እጅግ በጣም ትልቅ አድናቆትና አክብሮት እንዳላቸው ገልጸው ጅቡቲም በተመሳሳይ የተረጋጋ ቀጠና እንዲፈጠር የሶማሊያ መረጋጋት ወሳኝነት ያለው በመሆኑ ይህንን ድጋፏን አጠናክራ እንደምትቀጥል መግለጿን እንዲሁ አይቢ ታይምስ መዘገቡን ተመልክቻለሁ። ሌላው ሰፋ ያለ ትንታኔ ያወጣው በነገራችን ላይ ዘጋርዲያን ነው። ዘጋርዲያን ጃሰን ብሩክ ይሰኛል። የአፍሪካ ኮረስፖንደንት ነው፣ የአፍሪካ ተወካይ ነው የዘጋርዲያን ጋዜጣ ማለት ነው። በተለይ አሁን ሶማሊያ በአዲስ ምዕራፍ ውስጥ የምትገኝ ሀገር ለመሆን ተቃርባለች ሲል ነው በሰፊ ትንታኔ ያወጣው ማለት ነው። የ55 ዓመቱ መሀመድ አብዱላሂ መሀመድ በቅጽል ስማቸው ፋርማጆ አሁን የምርጫውን ማሸነፋቸውን ተከትሎ በበርካታ ሶማሊያውያን ዘንድ ተስፋ ስለመምጣቱ ና በተለይ ደግሞ ሰባ በመቶ የሚሆነው ከሰላሳ ዓመት በታች ነው የሶማሊያውያን ማለት ነው ወጣት ነው አብዛኛው ሶማሊያውያን ማለት ነው። ስለዚህ እነዚህ ዜጎች አሁን ተስፋ ማድረጋቸው ና በሀገራቸው ተስፋ ማድረግ ከቻሉ ደግሞ እንደ አልሻባብ ያሉ የሽብር ቡድኖችን መዋጋት ብቻ ሳይሆን ዛሬ ላይ በረሃብ በጦርነት የምትታወቅን ሀገር ለመቀየር ትልቅ መሰረት የሚጥል ተግባር ስለመሆኑ ይናገራል። ሌላው የጃሰን ትንታኔ ምንድን ነው የሚለው በዋናነት እሳቸው እንደምናውቀው 2010 ና 2011 በአውሮፓውያኑ ዘመን ቀመር ጠቅላይ ሚኒስትር ነበሩ የሶማሊያ። በዛን ወቅት ደግሞ በሀገሪቱ የተሻሉ በተለይ እነዚህ ደካማ የሚባሉ ተቋማት እንዲያንሰራሩ ለማድረግ ከፍተኛ ጥረት ስለማድረጋቸውም ይነገራል። አሁን ደግሞ በፕሬዚደንትነት መምጣታቸው እነዚህን ተቋማት በማጠናከር በተለይ በሀገሪቱ ውስጥ ያለውን የደህንነት ችግር ለመቅረፍ ትልቅ አስተዋፅኦ እንደሚኖረው ና ይህ ግን ሁለት አስርተ ዓመታትንም ድረስ ሊጠይቅ እንደሚችል የሶማሊያን የመልሶ ግንባታ ሂደቱ ሁለት አስር ዓመታትን ድረስ ሊጠይቅ እንደሚችል እና እሳቸውም ጊዜ ሊሰጣቸው እንደሚገባ ትዕግስትም እንደሚያስፈልግ ነው እንግዲህ የጃሰን ብሩክ ትንታኔ በሰፊ ያወጣው ማለት ነው። ነገር ግን በ2009 ጀምሮ ጥቃት መሰንዘር የጀመረው አልሻባብ አሁንም የእሳቸው ትልቁ ፈተና ስለመሆኑ ምንም እንኳን ሞቃዲሾን የአሚሶም ወታደሮች በ2011 እንደ አውሮፓውያኑ የዘመን ቀመር ነጻ ቢያደርጓትም አሁንም በከተማዋ እሳቸውን ባለ ሲመታቸውን እየፈጸሙም ኢቭን በጣም በርካታ ጥቃቶች እየተፈጸሙ ነበርና እነዚህን ችግሮችን መቋቋም ቀጣይ ስራቸው እንደሚሆን በስፋት ነው ዘጋርዲያን ይዞት ይወጣል። እነዚህ ወጣቶች ቀደም ሲል የተገለጹት በተለይም በስህተትም አልሸባብን የተቀላቀሉ ወጣቶች ካሉ፣ አሁን በፕሬዚዳንቱ ጥሪ አቅርበውላቸዋል ወደ ሀገራቸው ወይም ደግሞ ወደ መንግስታቸው በሰላም የሚመለሱ ከሆነ እጃችን ዘርግተን እንቀበላችኋለን፣ ዋነኛው ትኩረታችንም ሀገሪቱን ማረጋጋት ይሆናል ብለዋል አዲሱ ፕሬዚዳንት። ወደ ሌሎች ርዕሰ ጉዳዮች እንለፋብኝ። መልካም እንግዲህ በሀገር ውስጥ ምናልባትም አጭር አጭር መረጃዎችን ለመመልከት ያክል አዲስ ዘመን ይዞት የወጣውን መረጃ እንመልከት። አዲስ ዘመን እንግዲህ እንደሚታወቀው የአድዋ ድል ቀን የጥቁሮች የነፃነት አርማ በሚል አድዋ ምን እንዴት እንማር ካድዋስ የሚል ሰፊ ትንታኔ ነው በፊት ለፊት ገጹ ይዞ የወጣው ማለት ነው። አዲስ ዘመን እንግዲህ እንደሚታወቀው ከ121 ዓመታት በፊት የጣሊያን ወራሪዎች ኢትዮጵያን ለመውረር ባኮበኮቡበት ወቅት በአድዋ በተለይ የተፈጸመው ገድል የኢትዮጵያውያን ብቻ ሳይሆን የአፍሪካውያንም ድል ተደርጎ ይወሰዳል። የፓን አፍሪካኒዝም መሰረትም ተደርጎ ነው የሚታመነው ተደርጎ ነው የሚወሰደው። ይህንን በተመለከተ ከ888 ድል ጋር አያይዞ የአዲስ ዘመን ጋዜጣ በሰፊ በሰፊ ያወጣውን መረጃ እንደዚሁ መመልከት እንችላለን። አዲስ ዘመን በየካቲት 18ቱ ሙሉ ገጹን ማለት ነው ወይም ደግሞ የርዕስ አንቀጹንም እንዲሁም የአጀንዳ አምዱንም በዋናነት የአድዋን ድል በተመለከተ ነው ያሰፈረው። ከዚህ ውስጥ አድዋ የማንነት ማስረጃ በሚል በ1888 የነበረው የካቲት 23 ድልን መነሻ በማድረግ ያሰፈረው ዘገባ አለ። በዋናነት የአፍሪካውያን የአሸናፊነት መንፈስ ያላበሰ መሆኑን በኢትዮጵያውያን የተመዘገበው ድል ያስነብባል። የተጎናጸፍነው ኩራትና ክብር ከፍ ከፍ ለማድረግ ያለውን ቁርጠኝነት በመግለጽ እንደሚሆንም ያስነብባል አዲስ ዘመን በርዕሰ አንቀጹ። ከዛም ባለፈ ግን የድሉ ባለቤቶች ኢትዮጵያውያን በተለይም የያኔዎቹ ጀግኖች ለዛሬው ትውልድ የኩራት ምንጭ መሆናቸውን አስነብቦ ነገር ግን ኩራቱ ሙሉ አለመሆኑን አዲስ ዘመን በርዕሰ አንቀጹ ላይ አስፍሯል። ለዚህ ደግሞ በዋናነት ከድህነት ያልተላቀቀ ሂደት በአገሪቱ ውስጥ መኖሩን ይህንን ለመቅረፍ ደግሞ አሁን የተጀመሩ ስራዎች በተለይም በወጣቱ ዘንድ ከአባቶቻችን ከአባቶች የምንማራቸው ተግባራት እንዳሉ በሰፊው አስነብቧል። እንግዲህ ተመልካቾቻችን የካቲት 18 የአዲስ ዘመን ጋዜጣን ርዕሰ አንቀጹንም እንዲሁም ደግሞ በአጀንዳ አምዱም ሰው ሞቷል ሰው ሊያድን በሚል ጂጂ የዘፈነችውን ዜማ የአድዋን በተመለከተ ያሰፈረው ዘገባ አለ። እሱን ማንበብ ይችላሉ። በነገራችን ላይ የአድዋ ድል በዓልን በተመለከተ በሌሎችም የሚዲያ ዳሰሳ ዝግጅቶቻችን እንደዚሁ የምንመለስበት ነው የሚሆነው ያው ማለት ነው። ሌላው አጭር መረጃ እንመልከት። አዲስ አድማስ ላይ የወጣ አንድ መረጃ አለ። በተለይ የኢትዮጵያ ከተሞች ምን ያክል ቱሪስቶችን እየሳቡ ነው በሚል አዲስ አድማስ ያወጣው መረጃ አዲስ አበባ ቀዳሚ ስለመሆኗ ዘርዝሮ በተለይ በሀገሪቱ ያለውን የቱሪስቶችን የመሳብ አቅም 39 በመቶ ድርሻ አዲስ አበባ ይዛለች። ሌሎችም እንደ ቢሾፍቱ፣ ባህር ዳር ያሉ ከተሞችም እንደዚሁ በዚህ ተርታ እንደሚሰለፉ ያወጣው መረጃ አለ። ምን አለ አዲስ አበባ የቱሪስቶችን ቀል በመሳብ ቀዳሚ በሆኗል። ከነዚህ ውስጥ ደግሞ ሐዋሳና ቢሾፍቱ ተከታዩን ደረጃ መያዛቸውን ሌሎች 12 ዓለም አቀፍ ሆቴሎች እየተገነቡ መሆናቸውን ነው። አዲስ ዘመን በየካቲት 18 ትሙ አዲስ አድማስ ያስነበበው በኢትዮጵያ በተለይም ለቱሪዝም ዘርፉ የተሰጠው በመንግስት የተሰጠው ትኩረት እነዚህን ሆቴሎች እንዲስፋፉ፣ የውጭ ባለሀብቶችም ኢንቨስት እንዲያደርጉ አስነብቧል። ከአዲስ አበባ በመቀጠል ከሐዋሳና ቢሾፍቱ፣ ባህር ዳር፣ ጎንደር፣ አዳማ፣ መቀሌ፣ ላሊበላ፣ አክሱም ተከታዮቹን ደረጃ ይዘዋል። በኢትዮጵያም እንግዲህ እስካሁን 37 በመቶ የሚሆኑ ቱሪስቶች ባለ ሁለት ኮከብ ሆቴሎችን የተጠቀሙ መምጣታቸው እንዲሁም ደግሞ የሀገሪቱ ከቱሪዝም ዘርፍ የምታገኘው ባለፈው አመት ዘጠኝ መቶ ሺህ የሚሆኑ ቱሪስቶች ሀገሪቱን መጎብኘታቸው እንዲሁም ደግሞ በተያዘው በ2016 በተጠናቀቁ የፈረንጆች አመት ደግሞ 800,000 የሚሆኑ ቱሪስቶች ኢትዮጵያን መጎብኘታቸውን አስነብቧል። ዓለም አቀፍ የሆኑ ሆቴሎችም እጅግ በርካታ ሆቴሎች በአዲስ አበባ በአፍሪካ መዲና እየተገነቡ መሆናቸውን አዲስ አድማስ በዘገባው አስነብቧል። መልካም እንግዲህ፣ ወደ ሌሎች የውጭ አጫጭር መረጃዎቻችን ስናልፍ ሁናቸው የምናገኘው የጽራይስ ዘመቻውን ነው። የጽራይስ ዘመቻው አሁንም እንደቀጠለ ነው። በተለይ ደግሞ ከሰሞኑ የኢራቅ ወታደራዊ ኃይል የሞሱል አውሮፕላን ጣቢያ ማረፊያን መቆጣጠሩ በስፋት እየተወራ ይገኛል። እንደሚታወቀው ባለፈው ጥቅምት ወር ነበር የሞሱል ከተማ ዋነኛ ይዞታ ነች ተብላ የምትጠራው በአሁኑ ወቅት ማለት ነው። የሽብር ቡድኑ የሞሱል ከተማ ትልቋ ሁለተኛዋ ትልቅ የኢራቅ ከተማ ነች። እቺን ከተማ ምስራቃዊና ሰሜናዊ አብዛኛውን ክፍል የኢራቅ ጦር የፒሽሜርጋ ተዋጊዎች የሱኒ ሺያ ታጣቂዎችና እንደዚሁም ደግሞ በአሜሪካ የሚመራው የአየር ላይ ጥቃት ፈጻሚ ቡድን የሚባለው ማለት ነው በጣም በርካታ ሀገራት በቅንጅት የአየር ላይ ጥቃት እየወሰዱ የሚገኙት በሽብር ቡድኑ ላይ በእነዚህ የጋራ የተቀናጀ ጥረት የሞሱል ከተማ ምስራቃዊና በከፊል ሰሜናዊ ክፍል ባለፈው ጥቅምት ወር ነጻ መውጣቱ ይታወሳል። ከዚህ የሽብር ቡድን አሁን ደግሞ ወደ ምዕራባዊ የከተማዋ ክፍል የሚደረገው እንቅስቃሴ እንዲሁ ተጠናክሮ ስለመቀጠሉ የተለያዩ የመገናኛ ብዙሃን እየዘገቡ ነው የሚገኙት። ቢቢሲን እየተመለከትኩ ነበር። በጣም በርካታ እንደ ሲኤንኤን፣ ቢቢሲ የመሳሰሉ የምዕራብ ዓለም የመገናኛ ብዙሃን ይህን ዋነኛ ትኩረት አጀንዳቸው አድርገው ሲዘግቡ ነው የሰነባበቱት። በተለይ ሞሱል አሁን ላይ በጣም በርካታ ኢራቃውያን የሚኖርባት ከተማ ብትሆንም ነገር ግን በሂደት በጣም በርካታ ተቋሞቿ እየወደሙ የመሰረተ ልማት አውታር ዝርጋታዎቹም እንደዚሁ ከፍተኛ ጉዳት እየደረሰባቸው ስለመምጣቱና አሁን በእነዚህ ኃይሎች ጥምር ጦር እየተደረገ ያለው ደግሞ እየተደረገ ያለው ጥረት ደግሞ እጅግ በጣም አመርቂ ውጤት እያስመዘገበ ስለመሆኑ 650 አካባቢ የሚሆኑ ተዋጊዎችም በዚህ ዘመቻ ላይ የተሳተፉ ስለመሆኑ በስፋት ዘግበዋል። አው አበበ ሰዓታችን እየገፋ ስለሆነ ወደ ማጠናቀቁ መሄድ ይኖርብናል ከዛ በዘለለ ግን ከሞሱል በተለይም የሞሱል አውሮፕላን ማረፊያን ለመቆጣጠር እየተደረገ ያለው ጥረትና ከአውሮፕላን ማረፊያው መቆጣጠሩ ጎን ለጎን ደግሞ በተለይም በአሜሪካ መራሹ ኃይል የተጀመረው ጥረት አሁን ውጤት እያስገኘ መሆኑን ምዕራባዊ ኢራቅ አካባቢ የሚገኙ ግዛቶችንም ነጻ ለማውጣት ጥረት እየተደረገ መሆኑን ነው እኔም አልጀዚራ ላይ የተመለከትኩት። ከዚህ በዘለለ ደግሞ የመካከለኛው ምስራቅ የሶሪያ ጉዳይም አለ። ሶሪያን በሶሪያ ውስጥ ያለውን እርስ በእርስ ጦርነት ለማብረድ የሚያስችል ከሶስት ዓመት በኋላ ለመጀመሪያ ጊዜ የፊት ለፊት ውይይት በጀኔቫ ተጀምሯል። ከቀናቶች በፊት ቢቢሲ በድረገጹ እንዳወጣው 17 ዓመት ስልጣን ላይ የሚገኙት የበሽር አልአሳድ ተደራደሪዎችና እንዲሁም ደግሞ የተቃዋሚ ኃይሎችን የሚመሩት ናስሪ አልሃራሪ በውይይቱ ላይ መግባባት ይደርሳሉ ተብሎ ይጠበቃል። በዋናነት ማለት ነው። ግን ፖለቲካዊ መፍትሔ አስፈላጊ መሆኑን በሶሪያ ጉዳይ ላይ ውይይቱን የሚመሩት ስቴፋን ሚስቱራ የተመድ የሶራ ልዩ ልኡክ በቢቢሲ ድረገጽ ላይ የወጣ ዘገባ አለ። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝን በቃል አቀባያቸው በኩል ሁለቱም ወገኖች በአንድ ክፍል ውስጥ ለድርድር መቀመጣቸውን ለመጀመሪያ ጊዜ አድናቆታቸውን በቃል አቀባያቸው በኩል አስተላልፈዋል። የድርድሩ ሂደት ግን ቀላል እንደማይሆን፣ ሰላም ለማስፈን ሁሉም ባለድርሻ አካላት የበኩላቸውን ጥረት እንዲያደርጉም መልእክታቸውን አስተላልፈዋል። ሌላውን አጭር መረጃ እንመልከት ሁናቸው የተባበሩት መንግስታት ድርጅት አዲስ የአየር ንብረት ለውጥ ጉዳዮች አማካሪ ሾሟል። እንግዲህ እሳቸው በተለይ በየዓመቱ ከአራት ቢሊየን ዶላር በላይ የሚለቀቅለት ፈንድ የሚደረግለት ይህ የአየር ንብረት ለውጥ ጉዳይ ስራ በዶናልድ ትረምፕ ፖሊሲ ምክንያት አደጋ ሊገጥመው እንደሚችል ይሁን እንጂ የተባበሩት መንግስታት ድርጅትና ሌሎችም የዓለም አቀፍ ሀገራት ይህ የከባቢ አየር ንብረት ለውጥ ጉዳይ የዓለሙ አሳሳቢ አጀንዳ መሆኑን በመቀጠሉ ይህንን ጉዳይ ችላ እንደማያሉት በትኩረት እንደሚሰሩበት መናገራቸውም እንደዚሁ የበርካታ የመገናኛ ብዙሀን አጀንዳ እየሆነ ነው። ሌላው ቢቢሲ በድረገጹ ገጹ ያወጣው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ በየሳምንቱ የሚሰጡት ጋዜጣዊ መግለጫ አለ። የዋይት ሀውስ የሚዲያ አታሼ ማለት ነው ወይም ደግሞ የሚዲያ ሀላፊ የሚሰጡት ሳምንታዊ ማብራሪያ አለ። ከዚህ ውስጥ ግን ግዙፎቹ የሚዲያ ተቋማት ቢቢሲ፣ ሲኤንኤን እና ዘኒውዮርክ ታይምስ እንዳይገቡ መከልከላቸውን በተመለከተ ያወጣው ዘገባ አለ። በተለይ ዶናልድ ትራምፕ ፌክ ኒውስ ኢኔሚ ኦፍ ዘ ፒፕል ሚል በዋናነት የፈጠራ ዜናዎች የህዝቦች ጠላት ናቸው በሚል በአማርኛ ትርጉሙ ስንወስደው ማለት ነው። ይህንን መናገራቸውን ተከትሎ እነዚህም የሚዲያ ተቋማት እንዳይገቡ ተከልክለዋል። እንዲገቡ የተፈቀደላቸው ደግሞ በኤቢሲ፣ ፎክስ ኒውስ፣ ሮይተርስና ዋሽንግተን ታይምስ ናቸው። ከዚህ በተጨማሪም የኤፒ የዩኤስኤ ቱዴይ እና አጃንስ ፍራንስ ፕሬስ ማለት ነው። ታይም መጽሄትም የዶናልድ ትራምፕን ውሳኔ ወይም ደግሞ የዋይት ሃውስን ውሳኔ በመቃወም እዚህ ጋዜጣዊ መግለጫው ላይ እንደማይገኙ ቢቢሲ አስነብቧል። የቢቢሲ የዋሽንግተን ቢሮ ኃላፊ ፖል ዳህር ደግሞ በዋይት ሀውስ እስካሁን በነበረው ሂደት ውስጥ ለመጀመሪያ ጊዜ ያጋጠመ ድርጊት መሆኑን፣ የኒውዮርክ ታይምስ ዋና ኤዲተርም በጋዜጣው ታሪክ ውስጥ እስካሁን ድረስ አጋጥሞ የማያውቅ ክስተት መሆኑን ቢቢሲ በድረገጹ አስነብቧል። የመጨረሻ መረጃችን በተለይ በርካቶችን ፈገግ ያሰኘ ድርጊት ነው። የአዘርባጃንን ጉዳይ ይመለከታል። የአዘርባጃኑ የወቅቱ ፕሬዚደንት ኢልሃም አሊየቭ ሚስታቸውን ሚብሪሃም አሊየቭን ምክትላቸው አድርገው ስለ መሾማቸው የካቢኑ አባልም አድርገው ስለ መሾማቸው በተለይ የምዕራብ የመገናኛ ብዙሃን ይፋ አድርገዋል እንግዲህ ከዚህ በፊት እንደሚታውቀው ከአርሜኒያ ጋር በነበረ ግጭት ምክንያትም የአዘርባይጃንን ጉዳይ እነዚህ ምዕራባውያን የመገናኛ ብዙሃን ሲያናፍሱት ሲያራግቡት ነው የሚስተዋለው አሁን እንግዲህ ከኦልሞስት ወደ 26 ዓመት አካባቢ ይሆናታል አዘርባይጃን ከሶቪየት ህብረት መፈራረስ በኋላ ነጻ ከሆነች ሀይደር አሊቭ ይባላሉ ነጻ ያወጧት መሪ ለሳቸው ትልቅ ክብር አላቸው አዘርባጃናውያን እኔም እንግዲህ ከኒ ጠቅላይ ፕሬዚዳንት ጋር እንደ ወቅት የመገናኘት እድል አጋጥሞ የነበር ና እንግዲህ ባለቤታቸውን ምክትላቸው አድርገው መሾማቸው የመገናኛ ብዙኃን ትኩረት ሆኗል ማለት ነው። እንግዲህ ክቡራን ተመልካቾቻችን እስካሁን ድረስ ተከታተሉት የነበረው የዕለቱን የሚዲያ ዳሰሳ ዝግጅታችንን ነው። ሆናቸው ታየና አበበባዩ ከእናንተ ጋር ቆይታ አድርገናል። ስለ ተከታተላችሁን እጅግ አድርገን እናመሰግናለን። መልካም ቆይታ።